ሴት ጋዜጠኞች ከታሊባን ሚኒስትር ሚኒስትር ጋር የሚታዩበት ምሥል ለምን አነጋጋሪ ሆነ? በሕንድ ጋዜጠኞች ላይ የወጣ ምሥል ከሰሞኑ ዋነኛ መነጋገሪያ ሆኗል። ምሥሉ ላይ ሴት ጋዜጠኞች በውይይቱ አዳራሽ ተሰብስበው ይታያል። በደልሒ ጋዜጣዊ መግለጫ የተሰጠው በታሊባን የውጭ ጉዳይ ሚኒስትር መሆኑ ጉዳዩን አነጋጋሪ አድርጎታል። ሚኒስትሩ አሚር ካሀን ሙቴቂ ባለፈው ሳምንት አርብ ጋዜጣዊ መግለጫ ሲሰጡ ሴቶች አለመገኘታቸው ከፍተኛ ተቃውሞ አስነስቶ ነበር። ሴት ጋዜጠኞች የተገኙበት ሌላ ጋዜጣዊ መግለጫ የተሰጠው ተቃውሞውን ተከትሎ ነው። ሚኒስትሩ ሴቶች ለመጀመሪያ ጊዜ ጋዜጣዊ መግለጫ ያልተገኙ ያልተገኙት ሆን ተብሎ አይደለም። የነበረን የጋዜጠኞች ስም ዝርዝር አጭር ነበር። ጥድፊያ ላይ ስለነበርን እነሱን ብቻ ጋበዝን ብለዋል። ሚኒስትር ቢሉም ታሊባን የጾታ መድሎ የነገሰባት አስተዳደር ዘርግቷል ሲል የተባበሩት መንግስታት በተደጋጋሚ ኮንኗል። በአፍጋኒስታን ሴቶች የሁለተኛ ደረጃ ዩኒቨርስቲ ትምህርት እንዲያገኙ ታግደዋል። ዩኒቨርሲቲ ትምህርት እንዳያገኙ ታግደዋል። የአካል ብቃት እንቅስቃሴ ማዘወተሪያና ማናፈሻ ማሄዱም። ታሊባን ሴቶች የሚሰማሩባቸው የስራ ዘርፎች አጥብቧል። ከራስ እስከ እግር የሚሸፍኑ አለባበስን አስገዳጅ አድርጓል ሴቶች እንቅስቃሴያቸውን እንዲገደብ ታሊባን አዟል በሴቶች የተጻፉ መጻሕፍት ማስተማሪያ እንዳይሆንም አግዷል እንደ አውሮፓውያን አቆጣጠር በ2021 ወደ ስልጣን የተመለሰው ታሊባን የሴቶችን መብት የሚያከብረው ከአፍጋኒስታን ባህልና የእስልምና ህግ ጋር በሚጣጣም መልኩ እንደሆነም ገልጿል ሴት ምዕራባውያን ዲፕሎማቶች በታሊባን እውቅና ለማግኘት መቸገራቸው ተናግረዋል። ታሊባን በሴቶች ላይ የሚደርሰው ጭቆና በዓለም የክፉ ከሚባሉት መካከል ይጠቀሳል። የታሊባን የውጭ ጉዳይ ሚኒስትር ከሩሲያ አመራሮች ጋር ለአንድ ሳምንት ውይይት ለማቀድ ለማካሄድ ወደ ህንድ አቅንተዋል። እስካሁን ለታሊባን መንግስት ሙሉ እውቅና የሰጠችው ሩሲያ ብቻ ናት። ህንድ ለታሊባን እውቅና ባትሰጥም የተወሰነ ዲፕሎማሲያዊ ግንኙነት ታደርጋለች። በካቡሉ ጥቂት የህንድ ልኡካን የሚገኙ ሲሆን ሰብአዊ እርዳታም ከህንድ ወደ አፍጋኒስታን ይላካል። የታሊባን ሚኒስትር የህንድ ጉብኝትን የሁለት ሀገራት ግንኙነት የማጠናከር ነው ተብሏል። ጉብኝቱ የታሊባን መንግስት በህንድ እውቅና ለማግኘት የሚያደርገው ጥረት አንድ አካል ነው። ህንድ በካቡል የሚገኘው ኤምባሲዋን ለመክፈት እቅድ እንዳላት ታስታውቃለች። የታሊባን ሚኒስትር የመጀመሪያ ዙር ጋዜጣዊ መግለጫ ሲሰጡ አስራ ስድስት ወንድ ጋዜጠኞች ተገኝተዋል። ሴት ጋዜጠኞች ግን ወደ ኤምባሲው እንዳይገቡ ተከልክለዋል። በታሊባን አስተዳደር ውስጥ ያሉ ምንጭ እንደተናገሩትም ሴቶች በጋዜጣዊ መግለጫው አልተጋበዙም። የህንድ የውጭ ጉዳይ ሚኒስትር በአፍጋኒስታን ኤምባሲው የተካሄደው ጋዜጣዊ መግለጫ ውስጥ እጃችን የለበትም ሲልም መግለጫውን አውጥቷል። የፆታ መድሎ ፖለቲከኞች እና ጋዜጠኞች እጅግ አስተዋጽኦ የህንድ መንግስት መድሎ እንዲፈጸም በመፍቀዱም ተወቅሷል። ተቃዋሚ ፖለቲከኞች ራውል ጋንድ የህንድ ጠቅላይ ሚኒስትር ራኒደር ሞድ ጋዜጣዊ መግለጫ እንዲከናወን ፈቅደዋል። በዚህም ለሕንዳውያን ሴቶች መብት ለመቆም ብቃቱ እንደሌላቸው አሳይተዋል በማለት ተተችተዋል። የሕንድ የሴት ጋዜጠኞች ማህበርን ጨምሮ ሌሎችም የመገናኛ ብዙሃን ባለሙያዎች ማህበራት ጠንካራ መግለጫ በማውጣት ሴት ጋዜጠኞች መገለላቸውንም አውግዘዋል። ዘ ኤዲተርስ ጊልድ ኦፍ ኢንዲያ ባወጣው መግለጫ በቪያና ስምምነት መሰረት ዲፕሎማቶች ከለላ ሊኖራቸው ይችላል ግን፣ በህንድ መሬት ላይ አይን ያወጣ መድሎ መፈጸም ምክንያት አይሆንም ብሏል። የተዘጋው በህንድ የውጭ የተዘጋጀው በህንድ የውጭ ጉዳይ ሚኒስትር ባይሆንም እንዲህ ያለ መገለል ሲፈጸም በዝምታ መታለፍ አልነበረበትም ሲል መግለጫው ያትታል። ኔትወርክ ኔትወርክ ኦፍ ኦሜን ኢን ኢንዲያ ባወጣው መግለጫ የህንድ መንግስት ዲሞክራሲያዊ መብትን የማስጠበቅ ኃላፊነት አለበት። የሴት ዜጎች መብት መከበር ይገባል፣ ይህም መምስረት ነፃነታቸውን ይጨምራል ብሏል። የመጀመሪያው ጋዜጣዊ መግለጫ ላይ የተሳተፉ ወንድ ጋዜጠኞች ለሴት የሙያ አጋሮቻቸው መብት ላለመቆማቸውም ተችተዋቸዋል። ዝምታ እንደ መተባበር ይቆጠራል፣ የጾታ መድሉን ያባብሳል በማለት የሴት ጋዜጠኞችን ማህበር አውግዟል። የታሊባን የውጭ ጉዳይ ሚኒስትር የደረሰበትን ነቀፋ ተከትሎ አዲስ ጋዜጣዊ መግለጫ አዘጋጅቶ ሴት ጋዜጠኞችን ጨምሮ ጋብዟል። ሁለተኛው ጋዜጣዊ መግለጫ ለምን እንደተከናወነ ግልጽ ባይሆንም የሕንድ መንግስት ጣልቃ እንደገባም ይታመናል። የታሊባን ሚኒስትር ከሴት ጋዜጠኞች ከተሰነዘሩላቸው ጥያቄዎች መካከል ለምን ሴት ጋዜጠኞች ከመጀመሪያው ጋዜጣዊ መግለጫ ታገዱ? የአፍጋኒስታን ሴቶች ለምን ይጨቆናሉ? የሚሉት ይገኙበታል። ሚኒስትሩ የዩኒቨርሲቲዎችን ጨምሮ በትምህርት ተቋማት አስር ሚሊዮን ተማሪዎች አሉን፣ ከሁለት ነጥብ ስምንት ሚሊዮን በላይ የምኑ ሴቶች ናቸው፣ በኢስላማዊ ትምህርት ቤትም ይማራሉ ሲሉ መልሰዋል። የተወሰኑ ገደቦች አሉ፣ የሴቶችም አሉ። የሴቶች መማር ሃራም ነው ግን አላልንም። ትምህርት የተቋረጠው ቀጣይ አመራር እስኪ የሚሰጥ ነው ብለው ብለዋል ሚኒስትሩም ጋዜጠኞች ታሊባን ሴቶች ላይ የጫናቻቸው አግላይ ትዕዛዞችን በመጥቀስ ተጨማሪ ጥያቄዎችም አቅርበዋል ሚኒስትሩ ከጋዜጠኞች ስለተነሱላቸው ጥያቄዎች በሰጡት ምላሽም በአፍጋኒስታን የሴቶች መብት ጉዳይ አጥጋቢ ደረጃ ባይደርስም ሁለተኛ ጋዜጣዊ መግለጫ ተዘጋጅቶ ከሴት ጋዜጠኞች ስለ ሴቶች መብት ጥያቄ መቀበላቸው መሻሻል እንዳለ ያሳያል ብለዋል ባለፉት አራት ዓመታትም ከ12 ዓመት በላይ የሆናቸው ሴቶች ትምህርት እንዲያቋርጡ ተወስኗል